የጀነራሉን አላግባብ የሆነ ውንጀላን ተከትሎም በንዴት ገንፍሎ ከቤቱ ለውጣውና በየቤቱ ሆኖ በቁጭት ለተብሰለሰለው ለቡርኪና ፋሶ ሕዝብ ትራዎሬ በቃል አቀባዩ በኩል የሚከተለውን መልእክት አስተላልፏል። ፕሬዚዳንት ካፕቴን ኢብራሂም ትራዎሬ ውድ የቡርኪና ፋሶ ሰዎች ዛሬ መልእክት የማስተላልፈው በተወካይ በኩል ሲሆን እንደ መሪ ግን አይደለም። ይልቁንም እንደ ልጃችሁ እንደ ወንድማችሁና እንደ አባት ሆኜ ነው። በቅርብ እንደተሰማው እያደረግን ያለው የሙሉ ነፃነት ጥረትና ያስመዘገብናቸው ለውጦች ያላስደሰቷቸው አካላት የሐሰት ውንጀላ ሰንዝረዋል። ለሰላምና ለዜጎች ስጋት እንደሆንኩም ምግ ተገልጿል። ላረጋግጥላችሁ የምፈልገው ውንጀላው ሐሰት ማስፈራሪያውም እርባና ቢስ መሆኑን ነው። እነዚህ አካላት ሰሚ ካገኙ የትኛውንም የፈጠራ ወሬ አውርተው ህዝብ እስካባሉ ድረስ ህሊናቸውን አይቆረቆራቸውም። ስለዚህ ይህንን ዓላማቸውን ማወቅ ያስፈልጋል። ነፃነታችንን በራሳችን እንደተቀዳጀን እጣፈንታችንንም ራሳችን ነን የምንወስነው። በዚህ ስጋት አይግባችሁ። በቀላሉ እንደፈራለን ብላችሁም አታሰቡ። ዋናውና ትልቁ ከናንተ የሚጠበቀው ግን የእነሱን ሴራ ማወቅና ከምንም ነገር በላይ ሀገራችሁን ማስቀደማችሁ ነው።